ኢትዮጵያ ቋንቋ ነው። አጋዚያ መቼ ነው የመጡት? ኢትዮጵያ ውስጥ ኬት ነው መነሻቸው? ኬት ነው አጋዚያ የሚባሉ ህዝቦች መነሻቸው ኬት ነው? ከስራይ ይመስለኛል። እንጃ፣ ይቅር፣ ችግር የለው። አይ ነገር አለው። እኔ ችግር የለው። ግዝ ማለት ነው ትርጉሙ አሁን ያልከው ግዕዝ ማለት ነፃነት ማለት ነው። ራሱ አጋዘ ማለት ነፃ ወጣ ማለት ነው። አጋዚ ማለት ነፃ ውጪ ማለት ነው። አጋዚያ ማለት ነፃ ውጪዎች ማለት ነው። የዛሬ ሶስት ሺ ዓመት ገደማ ነው ከየመንና ደቡብ አረቢያ በመነሳት ቀይ ባህር በመሻገር በኤርትራና በሰሜን ኢትዮጵያ ውስጥ የሰፈሩ የተለያየ የሳቢያን ነገሮች ናቸው ተብሎ ነው የሚታመነው በታሪክ ላይ ማለት ነው። ሁለት ናቸው አለ ነገሮች የመጡት አንደኛው አጋዚያ ናቸው፣ አንደኛው ደግሞ አበሻ ናቸው አለ አበሻ ጣን ሰብሳቢዎች የሚባሉት ናቸው። አበሻ ተዋጊ ነው ሀበሽ የሚባሉት ማለት ነው። አጋዜያን ግን እንትን ናቸው ኢንቴሌክቹዋል ፓርቱ ነው በጣም የእውቀት እንትን የነበራቸው ናቸው። ከዛ አንጻር ነው እንግዲህ የግዕዝ ቋንቋ ሴማዊ ቋንቋ ነው፣ ሴሜቲክ ላንጎች ነው ብለን የምናም ነው ልክ እንደ እብራይስጥ አረማይስጥ እና አረብኛ ከቀኝ ወደ ግራ የሚነበብ ና ነበረው ታሳው ታቃለ ከቀኝ ወደ አረብኛ ነበር የሚነበበው። ነገር ግን ፍሪምናትስ ቀየረው። እሱ ወደ ከንተን ሲለም ስለመጣ ማለት ነው። ከጽርና ከሮማይስ ፊደሎች ጋር በማነፃፀር ሰባት ቤት አደረገው። ሶስት ነበር ያለው አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ ነበር ያለው የነበረው ማለት ነው። አነባቢ ድምፅ የሚባሉት ካዕብ ግዕዝና ሳልስ ነበሩ። ያው ሳልስ ማስገኛው ነው። ወራብዕ ደግሞ መጎተቻ ነው በግዕዝ። ፍሬምናትስ ግን የሐምስና ሳብዕን ጨምረበት ማለት ነው። ይሄ ነው የተለየው ነገር ማለት ነው። ግን ሰላሳ አምስት የፊደል ገበታ ነው ያለው አሁን ላይ ማለት ነው። ግን ኦሪጂናሉ ሀያ ሁለት ነው። አስራ ሶስቱ ፊደላት ከሌላ ቋንቋ ሰርበው ገብ ናቸው። ለምሳሌ የ የም ራሱ የለም፣ እነዛ ናቸው ይህን ይመስላል። ይህን እያወራን ነበረ ነበረ ማለት ነው። አሁን ግስ ትምህርት ላይ አንድ ሰው ለመማር ንባቤት መግባት አለበት ማለት በሃይማኖት ደረጃ ወይስ እንደ ኢትዮጵያዊ? አሁን ትምህርት አሁን ለምሳሌ ሴኩላር በሆነ እንትን ውስጥ ያሰቡት እንዴት ነው? አማራ ክልል አሁን ግዕዝ ቋንቋ እንዴት ብለው ሊያስተምሩት ነው? ያው እነሱ እንግዲህ ደረጃጅ ይኖራቸዋል ሃይማኖት ነክ ሳያደርግ ልክ ቋንቋውን ብቻ ሊያስተምሩ ይመስለኛል። እንግዲህ መንግስት ያዙወርደ ባብቁም ንባብ እና ግዕዝ ንባብ የሚባለው እንዴት ብለው ይመጣለታል። ያለ መልክት መዝሙር ዳይት እንደዛም ያደርጉ አይመስለኝም። አማርያ ምና መልካ እየሱን ሳይደግም ውርድ ንባብ ምና ማወቅ ይችላል። አሁን እንትኖች እኮ ያሉት እኮ አብዛኛው መጽሐፎቹ ላይ እነሱ ላይ ያሉት በኖርማል በምን ንባብ ሊያስለምዷቸው ይችላሉ። ለምሳሌ ሀ ከሚለው ይጀምርና ቀጥታ እንግዲህ እነሱ ስርዓተ ትምህርት መጽሐፍ ነው ነበው ውርድ ንባብ፣ ቁም ንባብ እና ግዕዝ ንባብ የሚባሉትን በምን ያውቁት ያውቁታል። አሁን ምክንያቱም እነሱ ነገሮች ያሉት አሁን ቋንቋ ተጠብቆ ያለው መዝሙረ ዳዊት ላይ እና ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ ላይ ነው ያለው ነው። ውርድ ንባብ፣ ግዕዝ ንባብ ያልኮ ለሃይማኖት ነው። ይሄኛው ለሃይማኖት ነው። እኮ እንትኑ ያለው ዛሬ ነው ያለው ንባብ ወይ ወርድ ንባብ ምናምን የሚባለው ኖርማል ቋንቋውን እራሱ አይናገሩትም እኮ ራሱ እኔ ቄስም ደብተራም ሲያወሩ ብያቸው ሊያወሩ አይችሉም ራሱ ያነባሉ እንጂ ማውራት የሚችል በትክክል ፐርፌክት ሆኖ የሚያነብሰው የለም በአለም ላይ እስካሁን ልልህ ነበር ልክ አሁን ያልከውን ወርድ ንባብ የተማረ ወንጌል መልካ ማር መልካ ያልከው እኮ ይህን ያወቁ ሰዎች እኮ ግዕዝ ሊያወሩ አይችሉም እንዴት አደርክ ራሱ አይሉህም ለኮስ ነው ኮመንት ከአሁን እንዴት አድርገው ነው እንትን የሚሉትም? ፐርፌክት የሆነ ሰው የለም ራሱ እና ያንን ንግግሩ ኦልሬዲ ቆሟል። ማበብ ብቻ ነው ሰዎች የሚያንበበው፣ መረዳት እና ማበብ ብቻ ነው የሚያውቁት። በተረፈ ሲያወሩ ሊማስተማሪ ራሱ አጋጥሞኛል፣ ሲያወሩ አስተማሪ ለአስተማሪ ሲያወሩ አጋጥሞኛል። እዛ ቅድስት ስላሴ ዩኒቨርሲቲ ኮሌጅ ውስጥ ራሚ ገርም ነገር ሲያወሩ ሲያወሩ ይኮለታተፋሉ፣ እና በደንብ አታውሩም ማለት ሲያቀታቸው ዳፋቸውን ሲይዛቸው ተያያለ። እንደ አማርኛ አይደለም ምናምን ስላቸው ከባድ ነው። ገዘኩ ሰው አያወረው ይንልምኛ ነ እየታገለ የምንሞክረው አሉ። ወሒድ ስማኝ፣ ለምሳሌ አሁን ገባው ሰላም ነው ያልከኝ። ይህን ንግግር ለምሳሌ እንዴት አደራችሁ ልል እችላለሁ። እኔ አሁን እፎ አደርክ ነው ምላችሁ። ቀጥታ መንግስት ይህን ሊወስድ ይመስለኛል እንጂ ስለ መልካ ማርያም ወይም ውርድ ንባብ ንባብ ይሄ የሚለውን ነገር አይገባም። እንደዛ ካልገባማ ቋንቋው እራሱ አያምርማ። እኔ ግህዝን ሰዎች ማማወቅ ያለባቸው እንደዛ ነው ብዬ ነው የማምነው። ካወቁት ስገባ ምንም ሳልናገር ፉሀ ደርክሙ አልኳቸው። ምንል ነው እንዴት አደራቸው እያልኩ ነው። ይህን ይመስለኛል። ልጆች ሊያስተምር እሱ ብቻውን በቂ አይደለም። ግን አሁን የሚጣልና የሚጠቀለል የሚወፍርና የሚቀጥል የሚጠና ለሚጠብቀው ምናምን ነገር ለሃይማኖት ኢየሱስ ማለትና ስላሴ ማለት ወይም ገብርኤል ማለት ይለያያሉ። አነባበባቸው አላቸው። ገብርኤል ተነሽ፣ ማርያም ተጣይ፣ ኢየሱስ ወይም ስላሴ ወዳቂ እያለ አካሄድ ይኖረው ይህ አካሄድ ግን ለምንድን ነው ለቋንቋ አይጠቅምም ለቋንቋ ምንም ትርጉም የለውም ለሃይማኖት ነው ለሃይማኖት ደረጃ ወደ ሃይማኖት ኬዝ የሚገባ ነው እንጂ ያኛው ተማሪዎች ላይ ይህንን እንደማያደርጉ እርግጠኛ ነኝ ምክንያቱም የሚጠቅማቸው ነገር የለም ስላሴ ወዳቂ መሆኑን ወዳቂ ነው ብሎ ሊያስተምር አይችልም ስርዓተ ትምህርቱ እሱን ይመስለኝ እፎ አደርክሙ እንዴት ዋላችሁ እንዴት አደራችሁ ሰላምታ የማቀራረብ ያል እንደገና በዚያው አቅጣጫ እንጂ ሃይማኖት ነክ አይኖረውም በተአምር ግን እንትኑ ነው። አሁን እኮ ችግሩ ምንድን ነው? ምናልባት አንተ እዛ አልፈ ከሆነ አላቅም። ዜማ ቤት የሚባሉ ነገሮች አሉ። ዜማ ቤት የሚባሉ ነገሮች የሚቀሸርበት አለ አለ መረዋ የሆነ ድምፅ ያላቸው ያው፣ ከእንትን ጀምሮ ከውዳሴ ማርያም ትጀምራለ። ከዛ መስተጋብዕ፣ ከዛ አርባዕት አርያም፣ ወዘተ እየተባለ ድጓ፣ ድጓ እየተባለ ብላ ይሄዳል። አሁን ያንን ነገር ዜማውን ካላወቀው ጥቅም የለውም። አሁን ለምሳሌ ግዕዝ፣ ዕዝልና አራራይ የሚባሉ ነገሮች አሉ። ታቃቸዋለ እና ይሄ አሁን መማር የለበትም ሰው ሲማራ ብሩ ሃይማኖት እንጂ ይሰራለታል እንጂ ይሰራለታል ማለት ቋንቋው እኮ ውበቱ እኮ ነው የራሱ የሆነ ነገር ነው እራሱን የቻለ ውበት ነው ያለው አሁን ለምሳሌ በእስልምና በኢስላም ስትመለከተው አረብኛ የሚያጠኑ ሰዎች የሀረፎቹን አወጣጥ የቱ ጋ እንደሆኑ ምናምን ነገር ያጠናሉ የሚያጠኑት ለምንድን ነው ቋንቋው ስለሆነ ነው በተረፈው ያለ ቁርአን ያለ ምንም ማለት ነው የተዘጋጀው። ስለዚህ እነዚህ ሰዎችም አሁን ወይም ማዘጋጀት አለባት።